ሰላም፣ አምነን ኤሌክትሮኒክሶችን ዛሬ የተለያዩ ኤርፍራየሮች ምዚላችሁ መጥቻለሁ እዚህ ጋር የምታዩት ኤርፍራየር ዲጂታል ኤርፍራየር ነው እዚህ ጋር የምታዩት ደግሞ አናሎግ ወይም ደግሞ ማኑዋል የሆነ ኤርፍራየር ነው እነዚህን ሲጠቀሙ አስር ማድረግ የሌለባቸውን ነገሮች ከዚኛው አምስት ከዚኛው አምስት አድርግ ያሳያችኋሉ እስከ መጨረሻው ድረስ ቪዲዮውን ይከታተሉ ሰብስክራይብ ላይክ ሼር ማድረግ አይረሳል ከመጀመሪያው ስንጀምር እነዚህ ኤርፍራየሮች ከጤና አንፃር ነው የሚያገለግሉት ያለ ዘይት በተለይ ኮል ከኮሌስትሮል ጋር የተያያዘ የጠና ችግር ያለባቸው ሰዎች ወይም ደግሞ እነዚህ ዓይነቱ ችግሮች እንዳይመጡ የሚፈልጉ ሰዎች ናቸው ይህንን የሚጠቀሙት። ይህ ኤር ፍራዬር ያለ ዘይት ነው ቺፕስ የሚጠብሰው። ዶሮ፣ የተለያዩ ነገሮችን መስራት እንችላለን። ከስራ አንጻር ዶሮ ይሰራል፣ አሮስቶ ይሰራል፣ እስከ ይጠብሳል፣ አሳ ይሰራል፣ አምባሻን እያገላበጥ ነው መስራት እንችላለን። የተለያዩ ስራዎች ነው የሚሰራው። እነዚህ አሁን እዚጋ የምታዩት በዲጂታል ነው። ዲጂታል ሲሆን በሙሉ ተች ሴንሰር ነው ያለው የተገጠመለት፣ አናሎግ ሲሆን ደግሞ በበተን የሚሰራው ማለት ነው። እና እነዚህ እቃዎችን በምንጠቀምበት ሰዓት ማድረግ ያለብን ነገሮች እና ማድረግ የሌሉብን ነገሮች አሉ። እስከ መጨረሻው ድረስ ተከታተሉ። ዲጂታል ኤርፍራየር በምንጠቀምበት ሰዓት ብዙ ሰዎች ባለማወቅ ማወቅ ራንደም መጥተው ቴምፕሬቸሩን እንደፈለጉ ይነኩታል ማለት ነው። ይህን ማድረግ አይቻልም። ይህ በምናዘግበት ሰዓት አንዳንዴ ኦቨርሄት የሆንና የምንሰራውን ነገር ከመጠን በላይ እንዲግልና ሰዓት በማይፈለግበት ሰዓት ላይ ቶሎ እንዲበስና እንዲያራ ያደርገዋል። ለማሽኑ መድሜም ደግሞ ተጨማሪ ማይሆን ነገር ውስጥ እንዲሆን እንዲገባ ያደርገዋል። ስለዚህ ቴምፕሬቸሩን በምንሰራበት። ማለት እንደምንሰራው እዛው ላይ ያሳየናል። ስፔሲፊክ ዲቴሉን የምንሰራበት ነገር ከነ ቴምፕሬቸሩ ከነ ደቂቃው በትክክል በተሰጠን ማኑዋል መሰረት መስራት መጠቀም አለብን ማለት ነው። አሁን እዚህ ጋር ስናየው አሁን እዚህ ጋር ፓወሩን ከተጫንም በኋላ ብዙ ጊዜ ስጋ ምንሰራ ወይ ደግሞ ቢፍ ምንሰራ ከሆነ ቴምፕሬቸሩን እዚህ ጋር ያስመርጠናል። ራንደም ሊሳነከ አሁን ቢፍ ከሆነ ቢፍ ልመርጣለን መቶ 180 ዲግሪ ሴልሲየስ በ16 ደቂቃ ነው የሚሰራልን ማለት ነው። እዚህ ጋር ደግሞ የምናየው ቺክን ነው። ቺክን ስንሰራ ብዙ ጊዜ በ180 ዲግሪ ሴልሲየስ እና በ22 ሚኒት ውስጥ ነው የሚያደርስልን። ከዛ በተጨማሪ አሳ በምንሰራበት ሰዓት ደግሞ 16 ደቂቃ ይፈጃል፣ በተመሳሳይ ዲግሪ ሴልሲየስ ነው የሚሰራው ማለት ነው። ኬክ ወይ ደግሞ ማን ነው ፒዛ በምንሰራበት ሰዓት ደግሞ 180 ዲግሪ ሴልሲየስ ላይ አድርገን 25 ደቂቃ እያንዳንዱን ያው መናገር ስላለብኝ ነው የምናገረው። ለኬክ ደግሞ በምንሰራበት ሰዓት 17 ደቂቃ ይወስዳል፣ ቴምፕሬቸሩ 200 ዲግሪ ሴልሲየስ ላይ አድርገን ነው መጠቀም ያለብን። ከዛ በተጨማሪ ደግሞ ኮኮምበር፣ አትክልቶች ነገሮችን በምንሰራበት ሰዓት በ160 ዲግሪ ሴልሲየስ እና በ17 ደቂቃ ላይ አድርገን ነው መጠቀም ያለብን ማለት ነው። ወይም ደግሞ እኛ ሌላ የምንሰራው አይነት ካለ ቴምፕሬቸሩን እዚ ጋር በመጨመር እና እዚ ጋር በመቀነስ ልናደርግ ምንችለው ማኑዋል መጠቀም ሊያስፈልገን ይችላል። ፋን ደሞ ስላለው ያው ሙቀቱን በፍጥነት ቶሎ ዲስትሪቢዩት እያደረገ እንዲሰራ ያደርገዋል ማለት ነው። አሁን ይህ ላይ ከዚህ ላይ እንደምናየው መብሰል አለ። መብሰሉንም ከውጭ ላይ እንድናየው ያደርጋል። ያው ዲጂታል ሲሆኑ በጣም ተመራጭ ያደርጋቸዋል። ታይመርም ሰዓቱንም እኛ እንደፈለግን አጀስት ማድረግ እንችላለን ማለት ነው። ያው ሙቀት ሲኖረው ሙቀቱን ከዚህ ጋር መውጣት እንችላለን ማለት ነው። አሁን ባሳየዋቸው መሰረት ነው ቴምፕሬቸሩን እና ታይሙን አድርገን መጠቀም የሚገባን ዋይዝ መሆን አለበት። ይህንን በምናደርግበት ሰዓት የምንሰራውን የምግብ ቴስትን እና ቴክስቸርን በስርዓት አሪፍ የሆነ ሪዛልት እናገኛለን ማለት ነው። በሁለተኛ ደረጃ ደግሞ ብዙ ሰዎች እንደምናስበው ያው ዲጂታል ስለሆነ ቀድሞ ፕሪሂት ወይም ራሱን ያግላል ብለን እናስባለን ግን ብዙ ጊዜ እንደዛ ስላልሆኑ ቀድመን ማጋል አለብን ይህንን የምናደርገው ለምንድን ነው ኢቪንሊ ማለት ሙቀት እኩል እንዲዳረስ ለማድረግ ነው በተለይ አንዳንድ ጊዜ እንደዚህ ቀድመን ማናግለው ከሆነ የራሱ ሳህኑና ኤርቻምበሩ ቶሎ እኩል ስለማይገልልን ረጅም ሰዓት ወዘ ቀቅዞ ነው የሚጠብቀን። ቀጥታ ብናስገባው እኩል ያልተደሙቀቱ እኩል ያልደረሰ ችክን ነው ልንሰራ የምንችለው፣ ወይም ደግሞ እርጥብ የሆነ ቺፕስ ልንሰራ እንችላለን። ሶፍት የሆነ ፍራይስ ማለት ነው። ከዛ በተጨማሪ ደግሞ የኤሌክትሪክ ፍጆታችንም ኤክስትራ ይሆነ። በምንፈልግበት ሰዓትም ምግቡ አይደርስልንም ማለት ነው። ስለዚህ ሁልጊዜም ቢሆን ይህንን ከመጠቀማችን በፊት ማንዋልም ይሁን አውቶማቲክ፣ ሁልጊዜም ቀድመን ማሞቅ አለብን ማለት ነው። ዲጂታል ስለሆነ ፕሪሂት ሁሉ ግዜም ያስፈልገዋል። አያስፈልግም ብላችሁ እንዳታስቡ። ስለዚህ ያው ይህንን በምንጠቀምበት ሰዓት በሰዓት ሁልጊዜም ቢሆን ይህንን ምግብ ካስ በባዶ ይሄንን ካስገባን በኋላ ቀድመን ሙቀቱን በራሱ እንዲገል ማድረግ አለብን ማለት ነው። ይሄንን በምናደርግበት ሰዓት የሰዓታችንን ጊዜያችንን ኤሌክትሪክ ሲቶ ግዙታችንን ይቀንስልናል፣ ይቆጠብልናል ማለት ነው። በሶስተኛ ደረጃ ደግሞ ያው ኩሽና ውስጥ ነው አብዛኛውን ስራ የምንሰራው እና እጃችን እርጥበት ወይም ደግሞ ዘይት ነገር ሊነካ ይችላል እና ይህንን ነገር በምንጠቀም ሰዓት ላይ በተለይ በዲጂታል ኤርፍራየሮች ላይ እርጥበትና ዘይትን የምናስገባ ወይም በዛ ምነካ ከሆነ በጣም ሴንሴቲቭ ስለሆኑ የመብላሸት ትድላቸው በጣም ሰፊ ነው። ሁልጊዜም በደረቅ እጃችን ሊሆን ማለት ልንጠቀም ወይም ደግሞ ተች ልናደርገው ይገባል ማለት ነው። ይህንን የምናደርግ ከሆነ የማሽን እድሜ ወይም ደግሞ የርፍራየር እድሜ ሴቭ እናደርጋለን ወይም እናረዝመዋለን ማለት ነው። ስለዚህ እነዚህ በቅባታማ ወይም ደግሞ ግሬሲ በሆኑ ነገሮች እነዚህ ተሴንሰሮች የምናካቸው ከሆነ ይህ ስክሪን ወይ ሴንሰሩ አን ሪስፖንሲቭ ወይም ደግሞ ትእዛዝ የማይቀበል ይሆናል። ያልፈለግነውን ሰዓት እሞላለን፣ ያልፈለግነውን ቴምፕሬቸር እንዲሞላ ያደርጋል። ከዛ በተጨማሪ ደግሞ እቃው ይሄን ነገር ማውጣት እንዳንችል ያደርጋል። ስለዚህ አጥርተን ልንጠቀም ይገባል። በአራተኛ ደረጃ ደግሞ ብዙ ሰዎች ሚስ የሚያደርጉት ነገር እነዚህ ዲጂታል ፍራየሮች ቢፕ ሪማይንደር አላቸው። ያ ማለት ይጮሃሉ፣ መልእክት ይልካሉ። እንደዚህ መልእክት በሚልኩበት ሰዓት ኢግኖር ብናደርግ ከሆነ ምን ይፈጥራል? በአንዱ ሳይድ በኩል በአንዱ ሳይድ በኩል የበለጠ እንዲያሪ አድርገዋል ወይም ደግሞ ብሮውን የሆነ ከለር ይወጣ፣ ሌላ በሌላኛው ሳይት ደግሞ ያልበሰለ ምግብ ይሆንብናል ማለት ነው። ስለዚህ ሁሉ ጊዜም ቢሆን ይህንን ነገር በድምፁ በምንሰማበት ሰዓት ኤርፍራየሩን ፓኑን አውጥተን ማገናበጥ፣ እንትኖችን ውስጥ ላይ ያሉ ኤርፍራየሮችን ቺፕሶችን ማገናበጥ ይፈልጋል ማለት ነው። ስለዚህ እንደዚህ በማድረግ የማሽን የትሬኑን ዱራቢሊቲ መጠበቅ ይቻላል። ሁለተኛም ደግሞ ጥሩ የሆነ ሪዛልት የምግብ ሪዛልት እናወጣለን እናገኛለን ማለት ነው። ዛ ደግሞ ታይማችን አይወስድብንም። እዛው ድጋሚ እንደገና ለአዳዲስ ለመስራት የምናገላበጥበትንም ሰዓት ሴቭ ያደርግልናል ማለት ነው። በአምስተኛ ደረጃ ደግሞ ልንጠነቀቅ የሚገባው ነገር ብዙ ጊዜ በእርግጥ በዲጂታል ማሽኖች ከማኗል ኤርፍራየር ማሽኖች ጋር አንፃር ሲታዩ ረጅም ሰዓት ኮክ ማድረግን ይፈቅዳሉ። ግን አንዳንድ ሰዎች ደግሞ እንደዚህ አይነት ነገር በሚሰሩበት ሰዓት ብዙ ጊዜ ኮክ ለማድረግ ወይም ደግሞ ካዘዙ በኋላ ሌላ ቦታ ወይ ሌላ ስራ ለመስራት ይሄዳሉ። ይህንን በምናደርግበት ሰዓት ለረጅም ሰዓት ኦልሞስት ለ30 ደቂቃ ለ20 ደቂቃ ሌላ ቦታ አስቀምጠን ታይም ሰጠነው፣ ምን ይሄድ ከሆነ ምን ይፈጥራል? ስሞክ ቢልድ ያደርጋል። ያ ማለት ውስጥ ላይ በጣም ያልተፈለገ ጭስ ያደርጋል። እዚህ ውስጥ ያለው ባስኬት ባጎች ደግሞ እንዲቃጠሉ ያደርጋል። ከዛ በተጨማሪ ደግሞ ማሽኑን ላልተፈለገ ኦቨርሂት፣ ላልተፈለገ ሙቀት ይደረጋል ማለት ነው። ስለዚህ ከእንደዚህ አይነት አደጋዎች ከእንደዚህ አይነት ችግሮችን ራሳችንን ማሽኑንም እድሜ መጠበቅ ያስፈልጋል ማለት ነው። በመቀጠል ደግሞ የምናየው ማኑዋል ኤርፍራየር ነው። የማኑዋል ኤርፍራየር እኛ ለሰዓት የምንሰጠው እኛን ቴምፕሬቸሩንም የምንሰጠው ማለት ነው። ጀስት አጀስት አድርገን እዚህ ጋር አንዱ የቴምፕሬቸር ነው፣ አንዱ ደግሞ የታይመር ነው ማለት ነው ሰዓቱ ማለት የምግቡን ታይፕ ደግሞ እዚህ ጋር ማየት እንችላለን። አሁን ለምሳሌ እዚህ ጋር አሮስቶ ምንሰራ ከሆነ ከ25 እስከ 30 ደቂቃ ይወስዳል። ቴምፕሬቸሩ ደግሞ ከ230 ዲግሪ ሴልሲየስ እስከ 250 ዲግሪ ሴልሲየስ ይደርሳል። ከዛ በተጨማሪ ኬክ ምን ሰራ ከሆነ ኤር ፍራየር ምን ሰራ ከሆነ ከ8 እስከ 10 ደቂቃ ይወስዳል እና ወይም ደግሞ ከ200 እስከ 230 ዲግሪ ሴልሲየስ ይወስዳል ማለት ነው። ቴምፕሬቸሩ እንደዚህ፣ ሰዓቱ እንደዚህ። ሁሉንም እዚህ ጋር በምናየው ማኗል መሰረት ሰዓቱን እዚህ ጋር እንሰጣለን ማለት ነው። ያው ይሄኛው አንዱ የማኗል ወይም ደግሞ ዲጂታል ያልሆነ የኤርፍራየር ማሽን አጠቃቀም ነው ማለት ነው። ይህን ኤርፍራየር በምንጠቀምበት ሰዓት ብዙ ሰዎች የምንሰራቸው አምስት ስህተቶች አሉ። ከእነዚህም ውስጥ አንዱ ዘይት ፊልድ እናደርግበት እና ያንን ዘይት በምናስገባበት ሰዓት ከፍተኛ የሆነ የእሳት አደጋ ይፈጥራል። ዘይት ፊልድ ማድረግ የለብንም መሙላት የለብንም ማለት ነው። ከዛ በተጨማሪ በሁለተኛ ደረጃ ደግሞ ይሄንን በምንሰራበት ሰዓት ሁልጊዜም ቢሆን እዚህ ጋር ባስኬት አለ፣ ይሄ መያዣው አለ። እዚህ ጋር እስከ ላይ ድረስ መሙላት የለብንም። ይሄ ከምግቡ ጋር ሂተሩ የሚገናኝ ከሆነ ሂተሩ ከጥቅም ውጭ ነው የሚያደርገው። የሆነ ሰዓት ላይ ይጣበቅና ለረጅም ሰዓት ማለት እንዲዝግ ያደርጓል። ለተለያዩ ኮረዥን አደጋዎች ያደርሰዋል ማለት ነው። በሁለተኛ ደረጃ ደግሞ ብዙ ጊዜ ያው በእጃችን ስንሰራ ምናምን አንዳንዴ በውስጥ ላይ ውሃ ሊገባበት ይችላል። ይህንን በምናደርግበት ሰዓት ውሃ መግባት የለበትም። ውሃ የሚገባ ከሆነ ኤሌክትሪክ ሾክ ወይም ደግሞ ያልተፈለገ የኤሌክትሪክ ንዝረት ያጋጥመናል። ስለዚህ ውሃ በመግባት የለበት እርጥበት ነገር ውስጡን ሊያገኘው አይገባም። ይህንን ጥንቃቄ ልናደርግ ይገባል። ከዛ በተጨማሪ ደግሞ ማሽኑን በሚሰራበት ሰዓት ልነከው አይገባም። ያ ማለት ያው ኦፕሬት ሲያደርግ ማሽኑ ልነከው አይገባም። ከዚ በተጨማሪ ደግሞ የነፋስ ማስገቢያና ማስወጫ ፓርት አለው፣ ያው ፋን ስለሚጠቀም ሙቀቱን ዲስትሪቢዩት የሚያደርግ ፋን አለው። ስለዚህ እነዚህ ከዚ ጀርባ ያሉ ፊንሶች አሉ፣ እነዚህም ፊንሶች መድፈን የለብንም። ከደፈን ነው ያው በጣም ኦቨርሂት የመሆን ነገር አለ። ወደ ላይኛው ፓርት አካባቢ የምግቡ አካባቢ ላይ በጣም እንዲግል ያደርገዋል። ሙቀቱም እኩል እንዳይዳረስ ስለሚያደርገው የምንሰራው ምግብ አሮ ሊወጣ ይችላል ሊካተል ይችላል ማለት ነው። በሶስተኛ ደረጃ ደግሞ ልትጠነቅቁ የሚገባው ነገር ብዙ ሰዎች የሚያደርጉት ስህተት በግምት ነው ሰዓት የሚሞሉ ቴምፕሬቸር የሚሰጡት። ይህ ነገር ሊሆን እንዲደረግ አይገባም። ሁልጊዜም ቢሆን እዚህ ጋር በተለይ ማኗል ከሆነ ከላይ ላይ የራሱ ሰዓትና ቴምፕሬቸር ያስቀምጥልናል። ወይም ደግሞ ዩዘር ማኗል አለ አጠቃቀሙ ላይ እዛ ወረቀት ላይ ባለው ቴምፕሬቸር እና ስፔሲፊክ ሰዓት ላይ በዛ መጠቀም ነው ሊገባን የሚችለው ከዛ በተጨማሪ ደግሞ አንዳንድ ይቆሽሻል በሚል ምክንያት ይህንን በፍትጊያ ማጽራት የለብንም። ይህ የራሱ መመሪያ ነው ማለት እንደየኤርፍራየሩ የተለያየ አይነት ሊሆን ስለሚችል እንደየቴምፕሬቸራቸው፣ እንደየሬዚስተሩ ታይፕ የተለያየ ስለሆነ ይህንን ማኗል ፍቀል ልናጸዳው አይገባም። ስለዚህ ይህንን ነገር በአግባቡ ልንጠቀመው ይገባል ማለት ነው። ወልውለን ማጽራት አለብን። ይሄኛው ደግሞ እንዳይፋ ጥንቃቄ ልናደርግ ይገባል። በአራተኛ ደረጃ ደግሞ ኤርፍራየሮችን ብዙ ሰዎች ሚስ የሚያደርጉት ነገር በተለይ ማኗል ከሆነ ቢፓ ያደርጋል ማለት እንድናገላበጥ መልእክት አይነግረን ሰዓትን ስለማይነግረን እኛ አስታውሰን መተን የምንሰራውን ነገር ማገላበጥ ያስፈልጋል ኤርፍራየር ካልተገላበጠ አንዱ ሳይበስል ብራውን ይሆናል የላኛው ፓርት ብሮን በስል ይወጣል የታችኛው ሳይበስል ይወጣል ስለዚህ ማገላበጥ ያስፈልገዋል እና ኤርፍራየሮች በዛ መንገድ ነው የሚሰሩት ያለዘይት የሚሰሩ ማሽኖች ናቸው እና ሁልጊዜም ጊዜም ቢሆን በሰዓቱ መጠን እኛ አስታውሰን የምንሰራውን ነገር ማገላበጥ ያስፈልጋል ማለት ነው። በአምስተኛ ደረጃ ደግሞ ልናደርግ የሚገባን ጥንቃቄ ምንድን ነው? በተለይ እነዚህ ማኑዋል ኤርፍራየሮች በመጨረሻ ከቢድ እንዳላቸው ያ ማለት ሊጨርስ አካባቢ ድምፅ ያሰማ። ያ ድምጽ ቀስ ብሎ የሚሰማ ድምፅ ስለሆነ በተለይ ግርግር የበዛበት ወይም ይረብሽ ኩሽና ውስጥ ከሆነ ያለን ላይሰማ ይችላል። ስለዚህ እኛ ሰምተን አዳምጠን ይሄንን መተን ማናት ቆመው ከሆነ ሙቀቱ በዛው ነው የሚቀጥለው። ስለዚህ ስላይትሊ በመጠኑ ሊመቃጠል ነገር ከእዛ በተጨማሪ ደግሞ የማረር ነገር ሊያጋጥም ስለሚችል እዛ አካባቢ ሆነን አጠገብ ሆነን ልንሰማው ይገባል። በዛ ሰዓት መጠን ደግሞ ያው የሰራ ነው ምግብ ልናወጣ ይገባል። ከዛ በተጨማሪ ደግሞ በመጨረሻም አንድ ቲፕ ልጨምራችሁ ሁል ጊዜ ሰው የሚሳሳትው ይህን በምናወጣበት ሰዓት እዚጋ ኮይሎች አሉ፣ እዚጋ ቁልፎች አሉ። እነዚህን በምናስገባበት ሰዓት እንዳጋጣሚ እዚጋ ማያሳላቸው የተሰበረች ነገር አለች። በጥንቃቄ ጉድለት የመጣ ችግር ነው። እነዚህን ኖቦች ወይ ፒኖች እንዳይሰበሩ ቀስ አደርግን ነው ልናስገባና ልናስወጣ የሚገባ ማለት ነው። ስለዚህ እዚጋ ጥንቃቄ ልናደርግ ይገባል። እነዚህን አምስት ጥንቃቄዎችን በመጠንቀቅ የማሽናችንን እድሜና ጊዜያችንን ኤሌክትሪክ ሲቲያችንን፣ ሁለተኛ ደግሞ ካልተፈለገ ወጪ ራሳችንን እንድንቆጥብ ያደርገናል ማለት ነው። እስከታዩት የማኑዋል ኤርፍራየር ዋጋ 1500 ብር ነው አሁን ቪዲዮ በሚቀረጽበት ሰዓት። ወቅታዊ ዋጋውን ደግሞ ቴሌግራም ቻናላችን ላይ ገብታችሁ ማየት ትችላላችሁ። የተለያየ ብዙ አይነት ኤርፍራየሮች አሉ። እነሱንም እዛው ላይ ቻናል ውስጥ ገብታችሁ ኤርፍራየር ብላችሁ ሰርች ብታደርጉ ማግኘት ትችላላችሁ ማለት ነው። ወይም ደግሞ ቀጥታ በመደወል እኔንም ማግኘት ትችላላችሁ። የዚህ ዲጂታል ኤርፍራየር ዋጋ ደግሞ 16500 ብር ነው። ይህም እንደምታዩት ዲጂታል ስለሆነ ትንሽ ከፍ ይላል። ከማኑዋሎቹ አንጻር ሲታይ ደግሞ የራሱ ኮሊንግ ቢፕ ኮድ ስላለው ራሱ አናውንስ ያደርገናል፣ የምናገዳበትበትን ሰዓት ይነግረናል። ከዲዛይንም አንፃር በጣም ምርጥ ነው። ከውጭም ሆነን መብሰል አለመብሰሉንም ማየት እንድንችል ያደርገናል። የዚህ እቃ ዋጋ 16500 ነው። ወቅታዊ ዋጋውን ደግሞ ቴሌግራም ገብታችሁ ነው ማየት የምችሉት፣ ወይም ደግሞ ታች ላይ በሚቀመጠው ስልክ ቁጥር እኔም ቀብታ በመደወል ማግኘት ትችላላችሁ። ስለዚህ እስካሁን ያየነው ቪዲዮ ይህንን ይመስላል። በማኑዋል ባለ 10500 ብር አይተናል በዲጂታል ደግሞ ባለ 16500 ብር አይተናል። የተለያዩ የቤት ውስጥ እቃዎችም አሉ። በዚህ ቻናል እንደዚህ የቤት እቃዎችን አገልግሎታቸውን እና ጥንቃቄያቸውን የምናደርገውን ሁሉን ሁሉ ነገሮችን ብዙ ነገሮችን እናያለን። ይህንን ቻናል ከወደዳችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አይረሳ። እስከ መጨረሻው ድረስ ስለተከታተላችሁን እናመሰግናለን።